በመጀመሪያ ሀይምዬ እንደዚሁም ብሩኬ እንኳን ደስ አላችሁ። ምን አይነት መዋደድ፣ ምን አይነት መፈቃቀር፣ ምን አይነት የዋህ ብትሆኑ ነው ሁለታችሁም ተከታትላችሁ ሀይምዬ በዩቱብ ላይ ሁለት መቶ ሀምሳ ኬ ሲገባ፣ ብሩኬ ደግሞ በቲክቶክ ላይ ሶስት መቶ ኬ ገብቷል ማለት ነው። ይሄ በጣም ደስ ይብላል። ሲቀጥል እንግዲህ የሀይምዬ ሁለት መቶ ሀምሳ ኬ ሳይውል ሳያድር ዛሬ ፍጽ እንደዚሁም ነሚፍታህኒ ሄኒ ሰብሰብ ብለው ዝግጅት አዘጋጅተውላታል። ነገር ግን የኔ ጥያቄ ማለት ነው ትናንትና ሀይሚና ብሩኬ እንዳደርሽብኝ እንዳደርስብኝ ተባብለው እንደዛ ተጣርተው ዛሬ ዝግጅት መዘጋጀቱ ምን አስፈለገ? ማዘጋጀታቸው እኮ ለሀይሚዬ መልካም ነው። ነገር ግን ሀይሚና ብሩኬ የተወሰነ እስከሚስማሙ ድረስ መጠበቅ ነበረባቸው። የሁላችሁም ጥያቄ ስለሆነ ነው። ሀይሚዬ ለምን ሁል ጊዜ የደስታዋን ጊዜ ያደፈርሱታል? ለምን ብሩኬ እንደዛ አደረገ የምትሉ ልጆች ስላየ ሆነው ያው ታቃላችሁ። ከዚህ በፊት የሀይሚ የልደቷ ጊዜ ተመሳሳይ ነገር ነበር የተፈጠረ። አንደኛ፣ ሁለተኛ ነገር ደግሞ የሀይሚ ሁለት መቶ ኬ ላይም ካስታወሳችሁ ዳኔ ነበረ ዝግጅት ያዘጋጀውኝ። ና እነዛ ነዛ ነገሮች ስላሉ ለምን ሀይሚና ብሩኬ ቢያንስ መጀመሪያ አስማምታችሁ ወይም ደግሞ ይሄ የጀመሩት ነገር እስከሚያልቅ ድረስ ጠብቃችሁ ለምን አልተከበረላትም በስርአት? እዚህ ጋር እንደምታውቁት ብሩኬም ማለት ነው ሶስት መቶ ኬ ለመግባት ሶስት ሺ ነው የቀረው። ሜቢ አሁን ገብቻ አላየሁትኝም። አንድ ሺ ምናምን ሁለት ሺ ምናምን ሊሆን ይችላል የሚቀረው ማለት ነው እና እንዳያችሁት እንግዲህ ዛሬ ዝግጅቱን ያዘጋጁት ፍጼ እንደዚሁም እነሚፍታ ናቸው። የሀይሚ ሁለት መቶ ኬ ላይ ሶሪ፣ ሁለት መቶ ሀምሳ ኬ ላይ የእንግሊዝኛ ልምምድ ነበር። በመጀመሪያ ያስቀደሙት እንግሊዝኛ ሲለማመዱ ነበር፣ ቀልዶችን ምናምን። እንደዚሁም ይሄኒ የፍቅረኛው ልደት ኦር ቀለበት ያረግ ነው በሚል ሙድ ሲይዙ ነበር። ብሩኬ ሲመጣ ሁሉ ማለት ነው እኛና ብሩኬ እንዴት አልጠረጠርክም? ብቻ ትንሽ ግራ ገብቶት ነበረ። እውነት አንተ ሴት ቀለበት ልታረግ ነው ምናምን እያለ ነበረ። ልክ ሀይሚዬ ስትመጣ ማለት ነው ያሳየው። በቃ እኔ አንድነታቸውን ፍቅራቸውን ያየሁበት ማለት ነው በመጀመሪያ ጓደኛሞች አንድ አፕል አንድ ፖም እየተቀባበሉ ሲበሉ እንዴት ደስ እንዳለኝ። ቀልዳቸው ምናምን፣ ብቻ ደስ ይላል ጓደኛሞች መሆናቸው። እንደዚሁም የሀይሚን ደስታ ለማክበር እንደዚህ ቶሎ፣ ለዛውም ደግሞ ትናንትና ገብታ ዛሬ የመጀመሪያው የመጀመሪያው ትላላችሁ የሀይምዬ ነው የተከበረው። እንደዚህ ቶሎ ማለት ነው እና ዝግጅት ማዘጋጀቻቸው መልካም ነው። ግን ያው ኬኩ ጋር ታያላችሁ፣ ሀይሚዬ ስትመጣ የሀይሚ 250 ኬ መሆኑን ሲያቅብሩ ኬ ከመሃል ወጣ አለ ፈንገጥ አለ። ከዛ ሲቀጥል ኬኩ ይቆረስ ሲባል ማለት ነው ቢላ አልነበረም፣ በሹካን የሚቆረሰው ኬኩ። ሀይሚዬ ጋር ብሩኬ የቅድጇን ይዘህ ነው መቁረስ ያለብህ። እዚህ ጋር አውቃለውኝ የሀይሚም የብሩኬም ልፋት ነው እዚህ ድረስ ያመጣውኝ። ሁለቱም ጠንካራ ጀግና። ሀይሚዬ የስራ ሰው ታታሪ ጀግና ናት። እውነቴን ነው የምላችሁ። እና እና ሁለቱም ተዋደው ተከባብረው ነው እዚህ ደረጃ የደረሱ ገባችሁ አይደል በመካከል ምንም ነገር ሊፈጠር ይችላል ሊሰደቡ ሊረገጡ ብዙ ነገር ሊደርስባቸው ይችላል ነገር ግን ሁለቱም እጅ ለእጅ ተያያዘው ነው እዚህ የደረሱትና ኬኩ እጅ ለእጅዛችሁ ነው መቁረስ ያለባችሁ ሲባል ሀይሚ ምን አለች የእኔ ደስታ ነው አለች የእኔ የሁለት መቶ ሀምሳ ኬ የእኔ ደስታ ነው አስፈልግም አለች ብሩኬም ደግሞ ተመሳሳይ የእሷ አይደለ እሷው ተቁረስ የእሷ ደስታ ነው የሚገርማችሁ እኮ የተጫነው ደግሞ ማንጋት አቀላችሁ ብሩኬ ጋር እኮ ነው የቪዲዮ የተጫ እና የሀይሚ ደስታ ነው ተብሎ ከታሰበ እኮ ሀይሚ ቤት ነበር መጫን ያለበት። ግን እዚህ ጋ እናንተ ማወቅ ያለባችሁ ማለት ነው ሃይሚዬ 250 ኬ ወይንም 250 ሺ ገብታለች። የሀይሚ ምኞትም ብሩኬ 300 ሺ እንዲገባ ነው። በቴቶ ገብቷል በቤቱ እንዲገባ ነው። ስለዚህ ሀይሚ ለምን የኔ በረከት ብሩኬ ጋር ይግባ፣ የኔ ልክ 250 ሺ እንደገባው ብሩኬም 300 ሺ ይግባ ብላ በረከቱ ለብሩኬ እያካፈለች ነው። እዛ ጋር የኔ ደስታ ነው የሷ ደስታ ነው ይባባላሉ። ግን ማለት ነው ቪዲዮ የተጫነው ብሩኬ ጋር እንደ ሀሳብ ወይንም የተባለው እንደዚህ ቢሆኑ ኖሮ የምራቸውን ቢሆን እንደዚህ የሚያወሩት የነበረው ሀይሚ ጋ ነበር። ይሄ ቪዲዮ የሚጫ ነው። ገባችሁ አይደለም? ብዙዎቻችሁ ውዝግብግብ ስላላችሁ ነው። ለምን ሀይሚ ለምን ሁሌ ደስታዋን ታደፈርሳለ? ለምንድን ነው ዛሬ እንኳን ስርአት ማጅዘው እያላችሁ ብሩኬ ላይ በጣም እየወረዳችሁ በስለሆነ፣ እኔ ማስተካከያ ስሰጣችሁ ሀይሚ ማለት ነው ያው የብሩኬ ሶስት መቶ ኬ እንዲገባ ስለፈለገች ነው እንጂ የምር ተጣልተው ተቆራርፈው ተደባብረው አይደለም ልጆቹ ሲጀመር ማለት ነው። እነሱም ተያይዘው እያደጉ ሰውንም እያሳደጉ ነው። ገባችሁ አይደለ? የትናንትናው ልጅ ያው ብዙዎቻችሁ ውዝግብግብ እያላችሁ ነው። የብሩኬ ዘመድ ነው እንዴት ሀይሚን ለ? አስጠቆሮ ያመጣው እያላችሁ ነው። ኖ የእኔ ፎቶቸውን አመሳሰል ወይም ቪዲዮቸውን አየሁኝ። የተወሰነ ቀይ ነገራቸውን ሊመሳሰል ይችላል። ግን ቤተሰብ ይሄ ልጅም ታያላችሁ። አሁን ቀጣይ ይቀጥላል። ለምን ዛሬ ብሩኬና ሀይሚ ያው ታውቃላችሁ፣ መልካም ምኞቱን ገለጸላት። እንዴት ብዬ ልንገራችሁ፣ የሆነ የሆነ ጎረቤት አይነት ስሜት እየተሰማው ነበረ። ብሩኬ ሀይሚም ደግሞ ይመቻትኝ፣ ማለት በቃ ካልፈለገ ካልተመቸው እያለች ነበር። እና ይሄን እያደረጉ ያሉት ስራቸው እንዲቀጥል ነው እንጂ በመጀመሪያ የሀይሚ በደንብ ተከብሮላትኝ ምናምን፣ ልክ ብሩኬ ኖ በቃ የእሷ ደስታ ነው ብሎ ሄድ አይደለም ልክ ኬኩን ቆርሰን ምናምን ከዛ በቃ ብሩኬን እንከተለው ቪዲዮ ይለቃሉ እንጂ ብሩኬ በር ላይ ቁጭ ብሎ እየተጠባበቀ ነው። እንደገና ደግሞ ለሀይሚ ምናምን ኬኩን ስቆርስ አይኑን አሸት አሸት እያረገ ጭንቅላቱን ደበስበስ እያረገ ነበር። በዛን ሰዓት ብሩኬ ምን እያሰበ ይሆን? እኔ ስገምት ማለት ነው ስገምት ብሩኬ ሀይሚዬ እንኳን ደሳለች በቃ እንዴት አርጌ በደስታ ቅፍል አርግሽ እያለ የሚያስብ ሁላ ነው የሚመስለኝ። የምሬት ነው። ለእኛ እኮ ነው እንደዚ እንደዚ አይነት ነገሮች ፖስት የሚያደረጉትኝ፣ እንጂ ሲጀመር ሀይሚዬ እንደ ብሩኬ የምትወደው የምታከብረው የለም። ብሩኬም ሀይሚዬን እንዴት እንደሚወዳትኝ እንዴት እንደሚያከብራትኝ ከእኛ በላይ እሱ ራሱ ያውቃል። ገባችሁ አደለ? የመጡበትንም እያንዳንዱን ጉዞዎችን ማየት ትችላላችሁኝ እና ትናንትና ቪዲዮንም ሀይሚ እያየችዋል የብሩኬን እያለች ነበር ስለዚህ ይቅርታ ከልብህ ነበር መሆን ያለበት እያለች ነው እዚህ ጋር ስራ እንደሆነ አምናችሁ ተቀበሉ ገባችሁ አይደለ ሲጀመር ልጁን ያመጡትኝ ቻናሉን ለማሳደግ ነው በቃ ቻናል የሀይሚና የብሩኬ ቻናልን የተወሰነ ነበር የቀረው። ሶስት መቶ ኬ ና ሁለት መቶ ሀምሳ ኬ ለመግባት ግን በጣም ስለ ቆየባቸው ይሄ ስራ ሲመጣ ነው የገባው። ገባችሁ አደል የሀይሚዬ ቻናል የብር ኬም የተወሰነ ነው የሚቀረው። ስለዚህ ያው በመካከላቸው የሆነ መደባበር መጥል ምናምን ነገር ኖሮ ሳይሆን ለስራ የተጠቀሙበት ስንትን ነው ቢሆንም ግን ማለት ነው። ለድራማ ቢሆን ማለት ነው። ቤተሰብ ሁልጊዜ የሀይሚ ልደት በቃ የሀይሚ ፕሮግራም ደስታ ላይ እንደዚህ አይነት ነገሮችን ለስራ ቢሆን ባሰሯችሁ ደስ ይላል። ለምን እናንተ የምታሳልፉትን እናንተ ናችሁ የምታውቁት፣ እኛ ደግሞ የምናየውን ነው ስሜታችን የሚሰማን። ማለት የምሰሩትን ስራ ገምተን ማወቅ እንችላለን፣ የዩቱብንም ባህሪ ምናምን ስለምናውቀው። ግን ደግሞ ይህን ነገር በግልጽ የማያውቁ ሰዎች ይኖራሉ እነሱ

የሆነ ለየት ቃል ለየት ያለ ቃል ቆሜት ሊያርጉላችሁ ይችላሉእና ለነሱ ስትሉ ለሌላ ጊዜ ማለት ነው ሲመስለኝ። ቀጣይ ላይ የብሩኬና የሀይሚ ባንድ ላይ በሰፊው ይከበራል። አሁን ይሄ ፕሮግራም የተደረገው ለጊዜው ነው ሲጀምር አልጠበኩኝም። ማለት ትናንትና እና የተፈጠረው ሌላ ነው። ዛሬ ደግሞ የሀይሚ ሁለት መቶ ኬ ይከበራል ብዬ አልጠበኩም ነበር። ስለዚህ ቀጣይ ላይ የብሩኬም የሀይሚም በሰፊው ይከበራል። ቤተሰብ ማለት ልክ እንደባለፈው ማለት ነው ልደቷ ጊዜ ላይ ብሩኬ ቆንጆ አድርጎ አከበረላት። ሀይሚዬ ለመጀመሪያ ጊዜ ነው እንደዚ አይነት ነገር ያየሁት እስከምትል ድረስ እና ሀይሚዬ ና የብሩኬ ድጋሚ ይከበራል አንድ ላይ የተወሰነ ነው ብሩኬ የቀረው ዩቲብ ላይ ማለት ነው። እኛ ና ሀይሚዬ የኔ ቆንጆ ኬክ ለመብላት አስብ ያለች ዘጋችሁኝ አለች፣ ብቻ የሆነ ዘጋኝ አለች በተፈጠረው ነገር። እንዲ ደስታዬን እንደዚ ደስ የሚል ነገር አዘጋጅታችሁ ሌላ ሰው መቀላቀል አልነበረባችሁ። ባይመጣ ኮ ይደብራት ነበረ። ብሮጌን እኮኑ እንደዚያ ያለችው፣ ባይመጠኩ ይደብሽ ነበር ቅመሜ። እኔስ ብቻ ይመቻችሁ ስራ ስለሆነ እኔ ብዙም አልተሰማኝም። ለሌላ ጊዜ ግን እንደዚህ አይነት ነገሮች ደስታችሁ ላይ ባይፈጠሩ ደስ ይለኛል።